ሀይሚን በቃ ሰዳት ዛሬ ጥሩ ጊዜ ነበረን። ጨፍሚ ባዘፍነም ስርቅርቅ ድምፄ እና ስርቅርቅ የላችዋለሁ። እንትን ታለንቴ ድምፄ ማለት ነው። እንዲህ በቀላሉ እንዲወጣ አልፈለግኩም። በካሴት ምናምን ነው ገባ እኔ እኮ ኮሜንት ላይ ጻፉልኝ ብዬ ነበር። እንጫወት ከበላቸው ጋር አንድ ጌም እያለ ነው። ሄደን ልላክለት እንጫወት። እሱ ጊፍተር አለው ኮሜንት ላይ ብቻ። አወይ አይ በይ አትጫወት እያሉኝ አስራ ሰባቱ ይሆናልኝ ይወሰድብኛል። አትናገሩብኝ ልጆች እያለች ነው። ቲጂ እንዳለሽ ተዘጋጅተች ነበር። ነው ነው ምንድን ነው ነገሩ? አፉ የሚገፍተው ደግሞ ወይም ፊት አፉን አንክ ከፈተ። እናደርበ ወይኔ ብርቂ የአስራ አንደኛው ሰዓት ታስደነግጅኛለሽ። በቃ እሺ፣ የእኛ ውድ ቤተሰቦች፣ እንዴት እናደርግ መሰለሽ፣ በቃ እንደተለመደው አርብ እንገባለን። አንዳንዴ ብቅ በሉ እያላችሁ ነበረና፣ እንመጣለን። እንደዚህ አንጠፋው ታይም ዋን ስድስት ሰዓት ሊሆን ነው። መኪና እነዳዴ አስማት እሱ ሱዬ ትረጅኛለች። ደግናቱ ብዙ አሰላማይርቅ ነገ በዩትዩብ እንመጣለን፣ እንመጣለን፣ እንመጣለን። እግዚአብሔር ያቀር ሁላችሁንም፣ በጣም በጣም በጣም እንወዳችኋለን። ሳምንት ላይ ነው ያላችሁት። ይኸው የመጨረሻ የመጨረሻ ስም ይኸው ሳም ጉላችሁ እሺ፣ እኔ ከዚህ በላይ እሺ፣ ግባ አሪፍ

በቃ እኔ በደንብ እስከ እዚህ በላይ ሳሚ ሳሚ ሳሚ ስላላችሁ ሳሚ መሳብ ነበረበት። ዋ ቻፕስቲክ የለብኝም የለብኝም። እሺ ዝፈኝለት በቃ አሁን መሽቷል። ምን እናደርግ? እሺ እና ፋሚሊ እንገናኛለን እንገናኛለን።